በመምጣታችን ደስ ብሎናል። ለብዙ ጊዜ ስንጠብቀው የነበረው የምንወደው የምናፍቀው ሰላማዊ ትግል ውስጥ ተመልሰን መግባታችን በጣም ደስ ብሎናል። ሰላም ጤና ይስጥልኝ፣ የሚዲያችን ተከታታዮች። ይህ ኢትዮ አዲስ ዴሊ ነው። በዛሬ ፕሮግራማችን ከኢትዮጵያ ጉምቱ ፖለቲከኞች መካከል ስማቸው የሚጠቀሱና በቀደመ የፖለቲካ አቋማቸውና ፖለቲካ አረዳዳቸው በተጨማሪም ለዲሞክራሲና ለዜግነት ፖለቲካ በመታገል የምናውቃቸው በአሁኑ ሰዓት ግን ከምናውቃቸው የፖለቲካ አቋማቸው በተቃራኒ ቆመው የተመለከትናቸው አንጋፋው ፖለቲከኛ ፕሮፌሰር ብርሃኑ ነጋ እንዴት ወደ ፖለቲካው ተቀላቀሉ? የነበራቸው ፖለቲካዊ ሀሳብና እንቅስቃሴ ምን ነበር? አሁንስ ፖለቲካዊ አቋማቸውንና የፖለቲካ አሰላለፋቸውን እንዴት ሊቀይሩ ቻሉ? የሚሉትን በተከታታይ ክፍል ለእናንተ ይመጥናል ባልነው መልኩ ይዘን ቀርበናል። እንድትከታተሉን በትህትና እንጠይቃለን። ፕሮፌሰር ብርሃኑ ነጋ የፖለቲካ ስብዕና ጅማሯቸውን እንዲህ ብለው ይናገራሉ። በኢትዮጵያ የፖለቲካ ጉዳይ ውስጥ የገባሁት ገና በለጋነቴ ነው። ክፉም ሆነ በጎን አይደለም። ሁሉም ታላላቅ እህቶቼ አፍሪካ አልፈው በ1965 ዓመተ ምህረት አዲስ አበባ ዩኒቨርሲቲ ገብቶ በሕግ ፋካሊ ውስጥ ይማር ነበረ። እነኚህ ዘመዶቼ ቅዳሜና እሁድ ወደ ቤት ሲመጡ ብዙ ጨዋወት የነበረው ስለ ዩኒቨርሲቲውና በጊዜ ስለነበር የተማሪዎች እንቅስቃሴ ነበር። በተለይ አጎቴ በጊዜ የተማሪዎች እንቅስቃሴ መሪዎች ግርማቸው ለማ፣ ወርቅ ነቸርነት ጋር ጓደኛ ስለነበር አንዳንድ ጊዜ ሆነ ብዬ እናቴን ምግብ አሰርቼ ላጎቴ ወደ ዩኒቨርሲቲ ነበር በጊዜው እነሱ ይህን ያመጣሁትን ምግብ ሲበሉ ብርቅ የነበረውን የካፍቴሪያ ምግብ እየበላሁ የእነሱን የፖለቲካ ውይይት ማዳመጥ ለእኔ በጣም ትልቅ ደስታ ነበር ይላሉ ፕሮፌሰሩ በ1965 ዓ.ም ም 11ኛ ክፍል ስገባ በዩኒቨርሲቲ የሚወጡ አንዳንድ የተማሪ ጽሑፎችን በማንበብ ጀመርኩኝ ትንሽ ቆይቼ ጊዜው በተማሪዎች አካባቢ ይነበቡ የነበሩትን የማርኪሲዝም በተለይም የሌኒን ጽሑፎችን ባይገባኝም ማንበብ ጀምሬ ነበር። ጻፎቹ ሆኑ በተማሪዎች የሚወጡ ጽሑፎች ሙሉ በሙሉ ለማለት ይቻላል የሶሻሊስት ወገንተኝነት ጽሑፎች በመሆናቸው እኔም ፖለቲካን የጀመርኩት እዚያው ስሜት ነበር። እነዚህ ጽሑፎች በማንበብ ከተፈጠለው ርዕዮተ ዓለም ይልቅ በንባቦች ዓይኖቻችን ተከፈተ። አገራችን ውስጥ የነበረው የፍትህ ጥማት፣ የድህነት ለከት ማጣት ከዚህም ጋር ሀገራችን ከሌሎች ሀገሮች በጣም ወደ ኋላ ለምንቀረች የሚለው ቁጭት ለብዙዎቹ በዚያን ጊዜ ወጣት ለነበር ነው፣ ፖለቲካ ውስጥ ለመሳተፍ እና የበለጠ አስተዋጽኦ የነበረው ይመስለኛል። የካቲት 1966 የአብዮቱ በግልጽ ኪፈነዳ ድረስ ከዚህ ውጪ ምንም አይነት ተሳትፎ አልነበረኝ፣ የሚላሉ ፕሮፌሰሩ በ1966 ተማሪዎች እንቅስቃሴ በሁለተኛ ደረጃ ትምህርት ቤት ውስጥ ሲስፋፋ በአጠቃላይ የጠለቀው ቆሳ አይኖረኝ በጊዜው የተነሱ ተማሪ ነክና አንዳንድ ሀገራዊ ጥያቄዎችን በማንበብ የከተማው እንቅስቃሴ ጋር ተቀላቀልኩ። በ1966 ዓ ም ማትሪክ መውሰድ የነበረብን ተማሪዎች ማትሪክ አንወስድም ብለን ስናምጽ ጊዜው የነበረው የወታደር ኮሚሽን የይየ ትምህርት ቤቱ የተማሪ መሪዎችን ለማነጋገር ሲጠራ ከነፋስ ስልክ አጠቃላይ 12ተኛ ክፍል ተማሪዎች በመወከል ተሳተፍ ያለው ከዚያ አድገት በህብረት ዘመቻ እስከሚሄድ ድረስ አዲስ አበባ ውስጥ በጥናት ቡድን ተቧድነን ከጥቂት ጓደኞች ጋር ፖለቲካ ጽሑፎችን በማንበብና በመወያየት ጊዜያችንን እናጠፋ ነበረ። እድገት በህብረት እያለን የዘመቻው የፖለቲካ ኮሚቴ ውስጥ ተመርጭ ሰራ ነበር። በዚሁ ዘመቻ ላይ ያለን ነበር። ይህ አፓ ራሱን ያስተዋወቀበትና የፓርቲው ፕሮግራምና ጽሑፎች ማግኘት የጀመር ነው። ጥቂት ሆነን በዚህ ፕሮግራም ላየ መወያየት እንደጀመርን ብዙም ሳይቆይ ዘመቻውን ትተን ወደ አዲስ አበባ ተመለስን። ለመጀመሪያ ጊዜ የተደራጀ የፖለቲካ እንቅስቃሴ ውስጥ የገባሁት አዲስ አበባ ከተመለስኩ በኋላ ነው ከዘመቻ ተመልሼ ብዙ ሳልቆይ በፍቅሬ ዘርጋው አማካኝነት ኢህአፓን ተቀላቀልኩ ይላሉ ፕሮፌሰሩ ይህ ሲሆን በ18 ዓመት ወጣት ነበርኩኝ ድርጅቱ ውስጥ ስገባ በአንድ በኩል አንድ የድርጅቱ አስገብቼ የፖለቲካ ውይይት እናካሄድ በሌላ በኩል ግን ቀጥተኛ የድርጅት ስራ የምሰራ ፍቅሬ ዘርጋው በኩል የድርጅቱ ከፍተኛ አመራሮች በጊዜው ማን ምን እንደሆነ አላውቅም ነበር። በየስብሰባው ከተለያዩ የድርጅቶች አባር ጋር ሲገናኙ ወደ ቀጠሯችን ማድረስና ከተወሰነ ሰዓት በኋላ መልሶ መውሰድ ነበር። በዚህ ጊዜ ውስጥ በራሴ የፖለቲካ አመለካከት ላይ ትልቅ አስተዋጽዖ ካደረጉን ነገሮች በጊዜው ከተስፋዬ ደበሳይ ጋር የነበረኝ ግንኙነት ነበር። ተስፋዬ ደበሳይ በጊዜው እሱ መሆኑን አላውቅም ነበር። ሲያወቅኩት በሞተ ጊዜ ሜዳ ሆኜ ፎቶውን ሳይ ነው። ብዙ ጊዜ በመኪና ያመላልሰው ነበረ ስብሰባዎች እና በቅሮች መካከል በሚኖር ጊዜ ሳወራ የሆኑ ቡና ቤቶች ወይም ምግብ ቤቶች ፈልገን መኪና ውስጥ ቁጭ ብለን ለረጅም ጊዜ እናወራ ነበር። ምንም እንኳን በጣም ትልቅ የዕድሜ ልዩነት ቢኖረንም፣ እውቀትም በድርጅት ውስጥም በነበረው ኃላፊነት አንፃር የምንገናኝ ቢሆንም በእነኚህ ጊዜያት ያወራኝ የነበረው እንደኩያው ልጅ መሆኔን ረስቶ ነበር። ምንም እንኳን ስለ ሰውየው ሙሉ ጥልቅ እውቀት ነበረኝ ለማለት ባልችልም በዚያ በልጅነት ዕድሜ የነበረኝ እስካሁንም ከህሊና የቀረው የሰውየው ምስል በጣም ጭምት፣ በአእምሮ ለሚጉላሉ ጥያቄዎች በቅልቦና መልስ የሚሰጠኝ በልጥ በጊዜው ይገርሙኝ የነበረው አሁንም ከትውስ ተውስጭ የማይጠፉ ያኔ በእኔ የጨቅላ ዕድሜ ለምጠይቃቸው መጠነ ብዙ ጥያቄዎች፣ አንዳንድ ጊዜ በሱ ጥያቄ መልስ የለኝም ወይንም ይህን አላውቅም ማለት ምንም የማይቸግረው መሆኑ ነው። ከዚያ በተጨማሪ አንዳንድ ጊዜ መጽሐፍት ቤት እንሄድ ነበር። ከዚያም በተጨማሪ አንዳንድ ጊዜ መጽሐፍ ቤት እንሄድም ብሎኝ ስንሄድ የሚገዛቸው የመጽሐፍት አይነቶች በጣም የተቀየጡና ከሁሉም አይነት ጸሐፊዎች፣ ሶሻሊስቶችና ሶሻሊስት ያልሆኑ ብቻ ሳይሆን የተቃዋሚዎቻቸውንም የተወጣጡ መሆናቸው ጊዜው በእድሜ አካባቢ ከነበረው የማያምኑበትንና እምነት ያዘለ ጽሁፎች ብቻ የማንበብ ኢህ ምሁራዊና ኢህ ዴሞክራሲያዊ አመለካከት ጋር የተለየ መሆኑን ምናልባትም እኔ ያፓን አይበት የነበረውን እይታ በጊዜው ኩዮቼ ያዩበት ከነበረው የተለየ እንዲሆን ሳያደርገው አልቀረም ይላሉ ፕሮፌሰሩ። ሜዳ ገብቼ የትግሉን እስከቀላቀል ድረስ ኢህአፓ በእርግጥም በዲሞክራሲ የሚያምንና በተለይም የውስጡ ፓርቲ ዲሞክራሲ በሕቡዕ በመደራጀቱ ምክንያት ከሚፈጠሩ አስፈላጊ ከሆነ ምስጥራዊነትና ግልጽነት ማጣት በስተቀር ራሱን የሰጠ ድርጅት ነው የሚል እምነት ነበረኝ። ለድርጅቱ ያለኝ ፍቅር በአመራሩ ላይ ያለኝ እምነት ምንም የሚያወላዳና ሙሉ ነበር፣ ይላሉ ፕሮፌሰሩ። በ1969 ዓ ም የአዲስ አበባ ዩኒቨርሲቲ ገብቼ አንድ ሁለት ወር ሳንቆይ በተፈጠረው ብጥብጥ ምክንያት ዩኒቨርሲቲውን ለቅቄ ወደ በረሃ እንድሄድ ሲነገረኝ ያለምንም ማቅማማት በደስታ ነበር ትግሉን የተቀላቀልኩት። ምንም እንኳን ፖለቲካ ትግሉን የተቀላቀልኩት በንጹ ልብ ቢሆንም የተቀላቀልኩትን ድርጅት ንጽህና ጥያቄ ላይ ሊጥር የሚችል ምንም ነገር አዲስ አበባ በነበርኩበት ጊዜ ኢህአፓ ሰራዊት የተቀላቀልኩበት ቀን ከሰራዊቱ አመራር የተነገረኝ በተወሰነ ደረጃ ይህንን ንጽህና ያጎደፈና ስለ ፖለቲካ አመለካከት አጠቃላይ በተለይም ደግሞ ስለተቀላቀልኩ ድርጅት ምንነት ለመጀመሪያ ጊዜ እንድጠይቅ ያደረገኝ ነበር ማለት ይቻላል። ሰራዊቱ ነፃ መሬት እንደደረስኩኝ የተቀበለኝ ጌራ የሚባል የአመራር አባል ስለ ሰራዊቱ መግለጫ ከሰጠኝ በኋላ አዲስ አበባ ስላለው ሁኔታ ይጠይቀኛል። የሚወጣውበት ጊዜ ወጣቶች እየተያዙ የሚታሰሩበትና ብዙዎች የተገደሉበት ጊዜ ስለነበር ይህንኑ በመግለጽ የከተማው የትጥቅ ትግል የሚያዋጣ እንደማይመስለኝና በተቻለ መጠን መውጣት የሚችሉት አባሎችና ወጣቶችን በቶሎ ማስወጣት እንደሚገባ ገልጽለታለሁ። በዚያ ጊዜ ቁጣ በተሞላበት ድምፅ ይህን ነገር እዚህ ሰራዊት ውስጥ ይሁን የገባዎት ወታደራዊ ድርጅት መሆኑን ለማን መናገር እንደማልችል፣ ድርጅቱ አደጋ ላይ የሚጥል ወይንም ሊጥል የሚችል መሆኑን ይነገረኛል። ሁሉም ነገር ቀጥታና በንጹህነት ለሚያየው ወጣትነት እድሜ ይህ ንግግር በጊዜው በጣም እንዳስደነገጠኝ ትዝ ይለኛል። የጌራ ቁጣ የተሞላ ምላሽ እኔ ጭንቅላቴ ውስጥ ከነበረው ድርጅቴ ጋር በፍጹም አልገጥ መልሃለኝ። በዚህ ድርጅት ውስጥ ከአባሎቻችን የሚደበቅ ያውም ማንም ከተማ ያለ ሰው የማያውቀው ሚስጥር እንደሚኖር ብቻ ሳይሆን ሆነ ተብሎ እንደሚዋይ ስገነዘብ ራሴን እነት መናጋት ለማዳን በጊዜ የተጠቀምኩበት ስልት አውቄ ወይም አስቤበት ሳይሆን የከተማውንና የገጠሩን አመራር በመለየት እውነተኛው አመራሮች ከተማ ያሉት ሲመጡ ይህን የመጀመሪያ ገጠመኝ የሚያስተካክል ጊዜያዊ ችግር አድርጎ መውሰድ ነበር። ይህ ችግር ግን የአንድ ጊዜ ሳይሆን በተደጋጋሚ የሚከሰት እየሆነ ሄደ። ወታደራዊ ልምምድ ላይ በነበርንበት ጊዜ የልምምዱ ቦታ አካባቢ የሰራዊቱ የደህንነት አባላት ጋንታ 44 ሲባል የነበረ የሚታዘዝ እስር ቤት እንደነበረው ሰማው። ስለዚህ እስር ቤት በተለያየ ምክንያት የተሳሰሩ የሰራዊቱ አባሎች እንደነበሩና በእነዚህ እስረኞች ላይ ሰቆቃ ይደርስ እንደነበር ሲሰማ፣ በብዙዎቹ በተለይም በከተማ በወጣነው አባላት ላይ ከፍተኛ ግራ መጋባት ተፈጠረ። በምንም አይነት የኢህአፓ ሰራዊት አመራር አባላት ላይ ሰቆቃ ይፈጸማል ብለን ለማመን አቃተን። ከዚህ አልፎ የተለያየ ደረጃ የነበሩ ሰራዊት አመራር አባላት በግል ላይ ስናያቸውና በእኛ ግምት የእነዚህ ሰዎች የመብራት ችሎታ ከምንጠብቀው ያነሰ ሲሆን በያለንበት እኚህ ጉዳዮች በውይይት ክፍል ጊዜ በቀጥታ ግን በተነጣጠለ መልኩ ማንሳት ተጀመረ። እኔ በምነበርኩበት ጋንታ የሚደረጉ ውይይቶች በጣም በለዘበ መልኩ በከተማ ውስጥ ያለው ሁኔታ በሰራዊት ውስጥ የተመለከትናቸው ችግሮች በአጠቃላይም ድርጅቶቹ የወደፊት የትግል ስትራቴጂ በሚመለከት ድርጅቱ አንድ ሰፋ ያለ ጉባኤ ቢያካሄድ ጥሩ እንደሚሆን እነዚያ ድረስ ደግሞ በከተማ የመጡ የፓርቲ አመራር አባላትም ስላሉ በእነሱ አማካኝነት በሰራዊቱ ውስጥ የእርማት እንቅስቃሴ መካሄዱ ጥሩ እንደሚመስለን ይህ ደግሞ የፓርቲው አመራሮችም የታመነብን ነበር። በውይይት ጊዜ በግልጽ እያነሳንም እንወያይ ነበር። የርማት እንቅስቃሴው ታምኖበት ተካሄደና በዚያው መሰረት የተወሰነ የአመራር ለውጥ ቢደረግም በብዙ የሰራዊቱ አባላት በተለይም ከከተማ ከመጣነው ዘንድ በበቂና በመርጭ ሁኔታ ተካሂዷል የሚል እምነት አልነበረንም። ለማንኛውም በድርጅት ውስጥ በተለይም አጠቃላይ የፓርቲ ጉባኤ መካሄዱ ይጠቅማል የሚለው አስተያየት አልጠፋም ነበረ። ይህ ውይይት በተለይ መልኩ እየተካሄደ ባለበት በዚህ ጊዜ ነበር በሰረታዊ ውስጥ ሰራዊቱን ለማፍረስ የሚንቀሳቀስ ሌላ ድርጅት ወይንም አንጃ ተፈጥሯል የሚል ወሬ በአመራሩ አካባቢ መወራት ተጀመረ። ይህ ወሬ ብዙም ሳይቆይ በዚህ ጉዳይ ተጠርጥረዋል ወደ 15 ሰዎች እንዲታሰሩ ይደረጋል። ከእነኚህ ከታሰሩት 15 ሰዎች መካከል አንዱ እኔ ነበርኩ ይላሉ ፕሮፌሰር ብርሃኑ ነጋ ውስጥ ግማሻል የምንኖረው በመጀመሪያ ቀን የታሰርን ሲሆን ቀሪዎቹ ይህንን የአንጃ እንቅስቃሴ ከስሩ ለመመንጠር በሚል በተካሄዱ ተከታታይ ስብሰባዎች ገሚሱ በሌሎቹ ወይም ሀቀኛ ታጋዮች ስለ አንጃነታቸው የተጋለጡ ገሚሶቹ ደግሞ የታሰርነው ሰዎች ኃጢአት በአደባባይ ሲገልጽ ተደናግጠው ራሳቸውን አጋልጦ የታሰሩ ነበሩ። ከኛ በኋላ ታስረው በመጡ ልጆች ለእነኝህ ስብሰባዎች የተነገረ ነገሮች በእውነት በጣም የሚያስደነግጡና የሚያሳፍሩ ነበሩ። በመጀመሪያዎቹ አንጃዎች በድርጅት ላይ ምን አይነት አደጋ እንደፈጠሩና በቅርብም እንዲህ አይነት በአዲስ አበባ ተፈጥሮ ድርጅቱን ያስመጣው ይህ አንጃ እንደሆነ፣ በዚህ ምክንያት ብዙ ጓደኞቻችን በደርግ እንደተገደሉን በምሬት እናንባ በተቀላቀለ ስሜት ከአዲስ አበባ በቅርብ የመጡ የተመረጡ አባላዎች ገለጻ ያደርጋሉ። ይህን ተከትሎ በአመራሩ የተወከሉ አንዱ ሁለት ለካሪዎች በዚህ በሰራዊት በተፈጠረው አንጃ ተመሳሳይ እንደሆነ እና ዋና ዓላማው ከአባ ጠላቶች ጠላቶች ጋር በመመሳጠር የህወሓት ደርግ ወዘተ ሰራዊቱን ለማስመጣት እንደሆነ ለዚህ ሙሉ ማስረጃ እንደተገኘ እና ይህም በፍርድ ሂደቱ በቅልጥ እንደሚቀርብ ገለጽ ያደርጋል። ከዚያ በኋላ በየጥጉ የተጠመጠሙ የአመራሩ ታማኞች በየተራ እየተነሱ እኛ ያኔ በስላ ያለነው ወንጀለኞች የሰራናቸውን ወንጀሎች በሚመለከት ምስክርነት ይሰጣሉ። ከዚያ ቀጥሎ ብርሃኑ ታጋይ በተለይ ልክ እንደኛው በሰራዊት ውስጥ ችግር መኖሩን ያምን የነበረ ታጋይ አንድም ራሱን ለማዳን አንድም በእርግጥኛ የታሰርነው ሰዎች አንጃውነን እሱን ለማሳሳት እየሞከረ እንደሆነ በመውሰድ በስብሰባው ላይ የተነሳ በእኛ በተሰርነው ሰዎች ወንጀለኝነት እሱም እስካሁን የተሳሳተ መንገድ በመከተሉ መጸጸቱን መግለጹ ድርጅቱ በእኛ ወይንም በአንጃዎቹ ላይ አስቸኳይ የሞት ቅጣት እንዲፈጽምብን ሲፋጸም እንደነበር ስንሰማ በፍጹም አምን ነበር። ያውቃትን በመጀመሪያ ላይ በድርጅቱ ላይ በነበረን እምነት ከዚያ በተለየ እነኚህ በኛ ላይ ሞት እንድንቀጠ የሚጠይቁብን ሰዎች በቅር የምናውቃቸው ጓዶቻችን ስለነበረ ምናልባትም አንዳንዶቻችን ሳናውቀው የተፈጠረ አንጃ ነበር ወይ ብለን እስክንገደል እስር ቤት መጠየቅ ጀምረንም ነበር። ከመካከላችን አንዳንዶቹ በዚህ ላይ የነበረው እምነት የጸና በመሆኑ ምክንያት ምንም እንኳን እሱ ራሱ በተፈጠረው አንጃ መሪዎቹ አንዱ መሆኑን እንደተከሰሰ እያወቀና እንዲህ አይነት ድርጅት ወይም እሱ የሚመራው እንደሌለ እየተገነዘበም በድርጅቱ ላይ የነበረው እምነትና ጽናት በተለይ እነኝ ሁሉ ጓዴዎች ሊሳሳቱ አይቻላቸውም በሚል ስሌት የተባለውን ወንጀል አምኖ ወንጀሉ እንደተፈጸመ የሚገልጽ የእምነት ቃል በዝርዝር ጽፎ ለከሳሶቹ የሰጠም ነበር። በፍጹም ከማረሳቸው አጋጣሚዎችና በዚያ በወጣትነት ለጋድሜ የሰው ልጅ የውስጥ ጭንቀትና በዚህም ምክንያት የሚገጥሙትን የሕይወት ፈተናዎች የሚቋቋሙባቸው አካሄዶች እስከምን ደረጃ ሊደርስ እንደሚችል ያየሁበት አንድ ሁኔታ ነበረ። ከታሰርነው ሰዎች መካከል በዕድሜው ከብዙዎቻችን ከፍ ያለው በዚያ ጊዜ ውጭ አገር ተብሮ የሁለት ዲግሪ ያለው ሰውም ነበር። በተፈጠረው ሁኔታ በጣም ከተደናገጡትና ከተረበሹት ሰዎች ውስጥም አንዱ ነበር። ከአንጃው መሪዎች አንዱም ተደርጎ ይወሰን ነበር። የፍርድ ሂደቱ ከመጀመሩ በፊት ወንጀሉን በሚመለከት ሁለት ደብተር ሙሉ የእምነት ጽሑፍና ወንጀሉ እንዴት እንደተፈጸመ እነማን በወንጀሉ እንደሳተፉ ምንም በሌለ ወንጀል ዘርዝሮ ለከሳሾቻችን ይሰጣል። እስር ቤቱ ትንሽ ስለነበር ሁላችንም የምናደርገውን እንታየ ስለነበረ ከመካከላችን አንዱ እንዴ ምን ታሪክ ሚኖር ነው ይህን ሁሉ የጻፍከው ብሎ እንደ ቀልድ ጠይቀዋል። ለዚህ ምንም መልስ ሳይሰጥ በማግስቱ ይህን ጽሑፍ ሲጽፍ ውሎ በሶስተኛው ቀን ጽሑፉን ለከሳሾቻችን ይሰጣል። በሶስተኛው ቀን ጽሑፉን ካስረከበ በኋላ ይህ የቀድሞ ልጅ አሁን መደር ባለቃል የእውነት ይህን ሁሉ ታሪክ የጻፍከው ምንድን ነው ይለዋል። አይ ይህ የግሌ ምስጢሬ ነውና ላንተ መንገር የለብኝም። ቀኑን ሙሉ ግን እሱም ተደብሮ ነበር። ይሰው ከእኔም ጋር አንድ ጋን ተወስደ ረጅም ጊዜ አብረን የነበርን ስለሆነና ትንሽም ስለምንቀራረብ ጠጋ ብዬ ምን ነው ደህና አይደለም ወይ ብዬ ብጠይቀው አይ ምንም አይደል አንድ ነገር እያሳሰበኝ ነው አንተ ገና ልጅ ነህ፣ ብዙ የማታውቀው ነገር አለ ብሎ ነገሩን በዚህ ተተን ሌላ ጨዋታዎችን ስንጫወት አምሽተን እንተኛለን። ከሌሊቱ 11 ሰዓት ገደማ አንድ የማዋጉራት ድምፅ በሰማና በድንጋጤ ባንኜ ሲመለከት ይህ ስለሆነው፣ የእስር ቤቱ ጣሪያ አጭር ስለነበረ እግሩም በትንሹ መሬቱ እየነካው ነው፣ በቶሎ መሞት ያልቻለው። እንዲያውም ተደጋግፈን አውርደን አዳን ነው። ሁኔታው ከተረጋጋ በኋላ የተኛበት አጠገቤ እጅ ሳጫውተው በፍጹም እውነት ያልሆነና ራሱን ያዳነ መስሎት ከመሬት ተነስቶ ብዙ ሰው እንደ መወንጀል ረጅም ጽሁፍ እንደሆነና ይህም ለከሳሶቻችን እንደሰጣቸው እሱም ይህን ተጠቅመው ብዙ ንጹሐን ሰው ሊጎዱ እንደሚችሉ ትናንት አንዱ ልጅ ምንድነው የጻፍከው ብሎ ሲጠይቀው የታወቀበት እንደመሰለውና አሁንም ባይታወቅም በፍርድ ቤት ሂደት እንደሚታወቅ ሲረዳ የሰራው ስራ ግዝፈት እንደታየውና መልሰው እንደማይችል ሲያውቅ ከሚሸከመው በላይ እንደሆነበትና ለዚህ ከራሱ ጋር ተጣልቶ ከሚኖር ለመሞት መወሰኑን በዝርዝር አጫወተኝ። ይህ ጉዳይ እስር ቤት ካለን ውስጥ ተለቅ ያለውና ብዙ ልምድ ያለው ሰው አማክር የሰጠው ቃል ትክክል አይደለም ካለ ሊቀይረው እንደሚችልና ለፍርድ ቤቱ የሚን ካስታወቀ አቃቤ ህጉ እንኳን አልመልስም ቢል የእውነተኛ ፍርድ የሚሰጡ ደኞች ካሉ ፍርድ ቤቱ የበፊት ቃሉን ሊሰርዘው እንደሚችል በነገረኝ መሰረት ይህምኑ ለሰውየው አጫውቸው፣ በእርግጥም የተረጋጋ መሰለ። የታሰርነው ሰዎች በሰውየው ስራ ብናዝንም ፍርድ ቤት ሊቀይረው ይችላል የሚለውን ሀሳብ አጽናንቶን ትንሽ ተረጋጋን። የሚገርመው ነገር ግን ብዙም ሳንቆይ የሰው ለአቃቤ ህጉ ቃሉን ለመቀየር እንደሚፈልግ ገልጾ አቃቤ ህጉም የበፊቱን ሳይመልስለት አዲሱን ቃሉን የሚሰጥበትን ደብተሮች ይሰጠዋል። እዛ ሄዶ ከአቃቢ ህጉ ጋር ምን እንደተነጋገረ አናውቅም፣ ግን አሁንም ሌሎች ሶስት ገደማ ደብተሮችን ጽፎ መልሶ በመስጠቱ ዝናይ በድጋሚ ጽፎ የሰጠው ከበፊቱ የተሻሻለ የፈጠራ ድርሰት መሆኑን ተጠራጠርን። ይህ በተወሰነ ደረጃ ፍርድ ሂደቱ ላይ ማረጋገጥ ቻልን። ታዲያ ይህ አጋጣሚ ሁሉ የሚያስገርመኛል እንዲህ ነው፣ አንድ ሰው በሥራው መጥፎነት ከራሱ ጋር ተጣልቶ ራሱን እስከ መግደል ከደረሰ በኋላ ህይወቱ ስትተርፍ እችን ህይወት በሌሎች ሰዎች እንዳጠፋ በሚል ፍርሃት ያንኑ ድርጊት መልሶ የሚሰራው የሚለውን እስካሁን መልስ ያላገኘሁለት ጥያቄ ነው። የሚያሳዝነው ሰውየው ይህንን አድርጎ አልተረፈም። በድርጅቱ በጊዜው ከዋጋ ጦርነት ገጥሞ ወደ ኤርትራ ማፈተግ ስለነበረበት የፍርድ ቤቱ ሳይጠናቀቅ ቁጥር ሊፈረድባቸው የሚችል በሚል ከውስጣችን ስምንት ተለይተው ከገደሏቸው እስረኞች መካከል አንዱ ነበረ። ሌላው በዚህ ጊዜ የሆነና እኔን ስለ ፖለቲካ አጠቃላይም በተለይም ስለ ድርጅቱ የነበረኝን እምነት በፍጹም እንዳጣ ያደረገኝ በጊዜው የነበረው የፍርድ ሂደት ነው ይላሉ ፕሮፌሰሩ። የቀረበብን ክስ ዝርዝር በጣም የሚያስፈራና በሞት የሚያስቀጣ ስለነበረ፣ ከዚህ አልፎ ግን በምንም ማስረጃ ላይ ተመስርቶ ነው ይህ ክስ የሚቀርበው እውነት እያንዳንዳችን በግለሰብ ደረጃ የማናውቀው ግን ሌላው ሰው የሚያውቀው የተፈጠረ ድርጅት አለ ወይ የሚለውን ለማወቅ ጉጉትም ስለነበረን በፍርድ ሂደቱ የሚቀርቡት ማስረጃዎች ለመስማት ቸኩለን ነበር። ከዚህ በተጨማሪ በሰራዊቱ ሕግ ከርማት እንቅስቃሴ በኋላ በተሻሻለውና በእርግጥም ዲሞክራሲያዊ ነው የሚባለው መሰረት አንድ አባል ተጠርጥሮ ቢታሰር የተጠርጣሪው መብት ሙሉ ለሙሉ መከበሩን የሚያረጋግጥ የአባላት መብት አስተባባሪ ኮሚቴ የሚባል ተቋም ነበር። ይህ ተቋም በህጉ መሰረት ተጠርጣሪው ወገንተኛ ነው። እስር በገባንበት በኋላ የኮሚቴ መጥቶ ምን እንደሚያስፈልገን ይጠይቀናል። እኛም ምንም እንኳን የተጠረጠርንበት ወንጀል ምንም ፋይዳ እንደሌለው ብናውቅም የፍርድ ሂደቱ መቀጠል ስላለበት ድም በአስቸኳይ እንዲጠናቀቅ እስከ ወዲያኛውም የእኛ ጭንቅላት እየሰራ እንዲቆይ መጽሐፍት እንዲገዙልን፣ የዓለም ዜና እንድንከታተል፣ አንድ ሪዱ እንዲሰጡ እንዲደረግልን እናመለክታለን። የሚገርመው ለእኛ መብት ማስከበር ተብሎ የተቋቋመው ኮሚቴ በጊዜ የሰራ ነው። በደል ግዝፈት ያልተረዳን መሆናችንና አሁንም ልክ እንደ እውነተኛ ባለ ሙሉ መብት ያለን በማስመሰል የምንጠይቀው አግባብ እንዳልሆነ በዘለፋ መልክ ነግሮን ሄደ። አሁን መለስ ብዬ ሳየው ይህ የሆነበት ምክንያት ኮሚቴ ውስጥ የነበሩ ግለሰቦች በግል መጥፎ በመሆናቸው አይደለም። እሱም አስተዋጽኦ ሊኖረው ይችላል። ለኔ ውስጡ ዲሞክራሲያዊ ያልሆነ ወይንም ዲሞክራሲ ለይስሙላ ብቻ የያዘ ድርጅት ወይንም የፖለቲካ ስርዓት ተቋሞቻችን እንዴት እንደሚያዳክማቸው፣ በራሱ መልክ እንደሚጠፈጥፋቸውና ፍጹም ገለልተኛ እንዲሆኑ እንደማይፈቅድላቸው በተግባር የተማርኩበት የመጀመሪያው ትምህርት ነው ማለት እችላለሁ። እንግዲህ እንዲህ ዓይነት ድርጅትና ስርዓት በጣም ከሚያዳክሙ ተቋሮች አንዱ ግን ለማንኛውም ማህበረሰብ አስፈላጊ የሆነ የፍትህ ስርዓት መሆኑ በዚያው በወጣትነት አእምሮዬ በተግባር የተቀረጸውም ያኔ ነው። በፍርድ ሂደቱ ጊዜ የምንቀርበው በየተራ ስለነበረ በሂደቱ ላይ በሌሎች ተከሳሾች ጅራ የነበረውን የአይን ምስክርነት መስጠት ባልችልም ከፍርድ ቤት ቀጠሮ በኋላ እስረኛው በፍርድ ቤቱ የሆነውን ወዲያው ያወራው ስለነበረ እኔ ራሴ ከተሳተፍኩበት የፍርድ ሂደት ብዙም የተለየ አልነበረም። ዋናው ክስ በድርጅቱ ላይ ድርጅት በመፍጠር አንጃ ድርጅቱን ለማፍረስ የተደረገ እንቅስቃሴ የሚል ቢሆንም በፍርድ ሂደቱ ድርጅት ስለመኖሩ የቀረበ ምንም ማስረቻ ወይንም ምስክር አልነበረም፤ ሊኖርም አይችልም። ስለዚህ ብዙዎቹ ሂደቶች እንደዚህ ስትል ነበር፣ እንደዚህ ስትል ተሰምተሃል። በተለይም ድርጅቱ በአሁኑ ጊዜ ደርግ በሚደርስበት ወከባ ምክንያት ጉባኤ ሊጠራ እንደማይቻል እየታወቀ ጉባኤ ጠራ ብለሃል የሚሉ ነበሩ። አንዳንዱ ለአንጃነት ማስረጃና ፍርድ ቤቱ ማስረጃ በማጠናከር ስም ሲጠይቅ የነበሩ ጥያቄ ሁሉ የሁኔታው አሳዛኝነትና አሳሳቢበት ሳይጨምር ሳይጨምርበት ኖሮ በእውነትም አስቢ ነበሩ። ፕሮፌሰሩ ይቀጥላሉ። አንድ በፍጹም በግልጽ የሚታወቅ ከረዝጊ የሚባል ተከሳሽ ጋር አንድ ቀን አብረን ቀረብን። አንዱ ዳኛ በጣም አክርሮ የጠየቀው ሮዛ ለግዘንበርግ አብዮተኛ ነች ብለሃል ይለዋል። እርሱም አሁን አሁንም ነች ብያምናለሁ ይላል። ታዲያ እሷ በሶሻሊስት ፓርቲ ውስጥ በሶሻሊስት ስርዓት ውስጥ ፍጹም ለሁሉም እኩል የሚሰራ ዲሞክራሲ መኖር አለበት ብላ ስትከራከር የነበረችና እንደነበርም ይህንን እነ ሌኒን አጥብቀው እንደሚቃወሙ አታውቅም ነበረው ይለዋል። ገረዚህም አሁን ይህን ብላለች እኔም በዚህ ነው የማደንቃት። በዚህ ጉዳይ ላይ ሀሳብ ልዩነት ሊኖር ይችላል፣ ግን አብዮተነቷን ምንም አይቀንስባትም ይላል። በዚህ ቀን በእኔ ላይ የቀረበ አንድ ብቸኛ ምስክርና ማስረጃ ብርሃኑ ያመራሩ ሰላይ ነህ ብሎኛል ብሎ መሰከረ። እኔም ሰውየው እንዲያ ብለው እንኳን ይህን ከአንጃነት ጋር ምን አያያዘው ብዬ ቢጠይቅም መልስ አላገኘሁም። ለማንኛውም ይህ ነበር እንግዲህ በሀገራችን ፍትሕና እኩልነት የሰፈነበት ማህበራዊ ስራ ለማምጣት ይታገል የነበረውና በጊዜ ሁላችንም ሕይወታችንን ልንሰጥለት የነበረው ድርጅት። በዚያ ጊዜ ጀምሮ ነበር እኔ ራሴ መጠየቅ የጀመርኩትና በእንዲህ አይነት ስርዓት ውስጥ መኖር እፈልጋለሁ ወይ ብዬ ጥልቅ ጥርጣሬ ውስጥ የገባሁት ምንም እንኳን ሶሻሊዝም ላይ ያለኝ እምነት በጊዜው ሙሉ በሙሉ ባላጣም ዲሞክራሲያ ያልሆነ ሶሻሊዝም ለእኔ እንደማይመጥነኝና ለሀገሬም እንደማይበጅ የተረዳሁት ያኔ ለማብ ያኔ ነበር ማለት እችላለሁ። ያሉ ፕሮፌሰር ብርሃኑ ነጋ ከስር የወጣን እለት ጠዋት ከሰራዊቱ ጋር በማፈግፈግ ወደ ኤርትራ እንደምንሄድ ተነገረን። የሌሎቹ ጓደኞቻችን ሁኔታ ብንጠይቅ ግን እናንተን አይመለከታችሁም ተባልን። ወደ ኤርትራ ጉዞ በጀመረንበት ጊዜ ውስጥ በጠባቂዎቻችን ከነበሩት አንዳንድ ታጋዮች ጥቂቶቹ የጓደኞቻችንን ልብስ ለብሰው አየን። ቀሪዎቹ ስረኞች እንደገደሏቸው ተረዳን። ከብዙ ቀናት የእግር መንገድ በኋላ ኤርትራ ከገባና የሀፓ ሰራዊት ትጥቁን ፈቶ ለጀባ ካስረከበ በኋላ ሁለቱ ድርጅቶች መካከል ውይይት እየተደረገ እንዳለና የእኛ ጉዳይ የሚመለከተውን ፍርድ ቤት እንደገና በተለይም እኔ በነፃ የተለቀቁበት መሆኑ ተነገረኝ። ከፍርዱ በኋላ ዘው የሰራዊቱ ኮሚሽነር የነበረው ጸጋዬ ገብረ መድን ፊት ቀርቤ፣ ጸጋዬ ከዚህ በፊት ከተማ ውስጥ በፍቅር የዘርካው በኩል በጣም አውቆ ነበር። በነፃ መለቀቅ እንዳስደሰተውና ኔም ካሁን በኋላ ትግሉን ለመቀጠል ካልፈለግኩም ለመልቀቅ የሚችል መሆኔን ነገር ግን ሁን በኋላ በሰራዊቱ ውስጥ ከቆየው እንደ ልቤ መናገር እንደማልችል መጠንቀቅ እንዳለብኝ ነገረኝ። እኔም ብዛው ሰራዊቱን መልቀቅ እንደምፈልግ ነግሬው አምስት ሳንቲም ሳሊዝ በሳምንቱ አንድ መንገድ ላይ ለሌሎች ድርጅቱን መልቀቅ ከሚፈልጉ ልጆች ጋር ከምሽቱ ስድስት ሰዓት አካባቢ ከሰራይቱ እንድንለቅና ከዚያ በኋላ በራሳችን እንደሆንን በቀጥታ ተነገረን። መንገዱን ይዘን ከሄድን ጾረና እንደምንደርስና ለጀባሃ እጃችንን መስጠት እንደምንችል ተገልጾልን እንደዚያ ወዶ የነበረው ግን በጣም ካዘብኩበት ድርጅት ለቀኩ ይላሉ ፕሮፌሰር ከጀባሃ ጋር በቆየንበት ወደ ሰባት ወር የሚደርስ ጊዜ፣ በዚያ ጊዜ ከየቦታው ኢህአፓን ለቀን የተሰበሰብን ወደ ሰባ የምንጠጋ ታጋዮች ነበርን። የጀብሃን አሰራር፣ በታጋዮች በመሪዎቻቸው መካከል የነበረው ሰፊ የኑሮ ውይይትና ምንም አይነት የውስጡ ድርጅት ዲሞክራሲ እንዳልነበረው ስንመለከት ችግሩ በኢህአፓ ላይ ብቻ ሳይሆን ስር የሰደደ ከአመለካከ የተያያዘ መሆኑን ተረዳው። በጊዜ የተሰባሰብነው ሰዎች በሙሉ በጀባሀ ስር የቆየ ነው ወደ ሱዳን እንዲያሻግሩን በመጠየቅ ነበር። ሆኖም እኛ በማናቀው ምክንያት በፍጹም ከጠበቅነው በላይ ለረጅም ጊዜ በመቆየታችንና በቆየንበት ጊዜ የሚሰጡን ምግብ በጣም ትንሽ ስለነበር እና አንዳንዴ ምንም የማናገኝ ስለነበር ዝም ብላይም ቅጠል እየቆረጥን የምንበላበት ደረጃ ላይም ደርሰን ነበር። አንዳንድ ጊዜ ድፍረት ያዋጣልና ችግሩ ሲበዛብንና ስለ መንገዳችን ምንም አይነት መልስ ብናጣ እንደኛው መሞታችን ላይቀር ተከራክረን ብንሞት ይሻላል በሚል የምግብ አለመብላት አድማ ማድረጋችንና በአስቸኳይ ወደ ሱዳን ካልወሰዱን በስተቀር እዚያው ለመሞት መቁረጣችንን በአካባቢው ለነበረው ለጀበሃ የደህንነት ክፍል ነገርን። አንድ ቀን የረሃብ አድማ በኋላ በቀኑ የላኩልን ደረቅ ማሽላ ወዲተር መልሰንላቸው ነበር። የደህንነቱ ኃላፊ መጥተው ሲያነጋግሩን፣ አንደኛው ኃላፊ አሁን ይህን የምታደርጉት ጠግባችሁ ነው ብሎ ተናገረ። እኔም ተራዬ ሲደርስ እጄን አውጥቼ በጣም ይገርማል ጠይቅናችሁ ልቀቁን እና ወደ ሱዳን እንሂድ ብለን ነው። እዚህ ባለንበት ሁኔታ ከፍተኛ ረሃብ ላይ ነን ያለነው፣ በሞታችን ላይ ቀን ታግለን እንሞት ስንል ጠግባችሁ ነው ስትሉን የምትገሉት የጃንሆይ የሆነ የደርግ መንግስታት እናንተ ወንበዴዎች የሚሏችሁና በተለይም የዩኒቨርስቲ ተማሪ በጃኖ ላይ ሲያምጽ ያውም የእናንተ ትግል ደግፎ የጃኖ ባለማዎች ልክ አሁን እናንተ እንዳልከው ጠግበው ሌሉን የነበረውን አስታወሰኝ የሚል አይነት ንግግር አደረግኩኝ። ሰውየው በጣም ተቆጥቶ ሊያናግረን የነበረው ትቶ ሄደ። ደግነቱ ከሁለት ቀናት በኋላ ወደ ሱዳን ሊወስዱን ወስነው ሶስት ቀናት መንገድ በኋላ ሱዳን ከሰላ ገባን። ውድ የኢትዮ አዲስ ዴሊ ቤተሰቦች፣ በቀጣይ የፕሮፌሰሩን የስደት ህይወትና የፖለቲካ አመለካከት ሽግግር ይዘን እንቀርባለን። ለዛሬው በቃን። ሰላም